አሰላምሙ አሌይኩም ወረህማቱላይ በረካቱ። ምርጫን በተመለከተ ምን ያህል ግንዛቤ ወስደናል? ማህበረሰቡ ምን ያህል የንቃተ ህልናው በዚህ ዙሪያ ላይ የሰፋ ነው? ምን ያህል ስለ ምርጫ ያውቃል? ምን ያህል ስለ አስመራጮች ያውቃል? በየመስጊዳችን በንቃት ያው፣ ምርጫው ሐምሌ ላይ እንደሚካሄድ ተረጋግጧል፣ እንግዲህ ሌላ አስገዳጅ የሆነ ነገር እስካልገጠመ ድረስ። ነገር ግን እኔ ቀጣይ መሪ ማን ነው ሊሆን የሚችለው ምን አይነት ሰው ነው? ምንድነው መስፈርቴ? የመስጊድ ጀማዎቼን አቃቸዋለሁ፣ ሆይ በምንድነው መለካዬስ? ምንድነው አንድን አካል ቀጣይ መሪ አድርጌ ለመምረጥ ምንድነው መለካዬ ሚዛኔ ምንድን ምንድነው የሚለው ነገር እያንዳንዱ ሙስሊም ሊያሳስበው የሚገባ ጉዳይ ነው። መረጡኝ ስለአለ ብቻ አንድ አካል ሊመረጥ አይገባም። ወይም ደግሞ ዝነኛ ስለሆነ ወይም ታዋቂ ስለሆነ ሳይሆን አዋቂነቱ ወይ ትኩረት በማድረግ ፍትሃዊነቱ ላይ አካታችነቱ ላይ ሁለ ገብነቱ ላይ ፍትሃዊ በመሆን በተለይ በተለይ ከሁሉም በላይ ደግሞ በዲን ላይ እንደዚህ ሙስተምሲክ የሆነ ሰው በጣም ጠንካራ በዲኑ ላይ የማይደራደር ለዱንያውን አኺራውን በዱንያ የማይሸጥ የሆነ በፍጹም የሙስሊሙ ማህበረሰብ ጥያቄን የማያፍን የሆነ የሙስሊሙ ማህበረሰብ ጥያቄን በይፋ ከፊት ለፊት መሪ ሆኖ ሊያስመልስ የሚችል እንባውን ሊጠርግ የሚችል የሆነ አካል ልንመርጥ ይገባል። ዛሬ ግን አብዛኞቻችን በየመስጊዱ በየአካባቢው ላይ ዝምታን ጭርታን መርጠናል። ምክንያቱም እንደሆነ ባላቀውም ማለት ነው። ምናቅ ሰዎች በየቦታው ንቅናቄ መፍጠር መቻል አለብን ማለት ይሄ የምረጡኝ ዘመቻ ሳይሆን ቢያንስ ግንዛቤ ሰዎች እንዲኖራቸው ምን አይነት ሰው መምረጥ እንዳለባቸው ሸሪዓው በዚህ ዙሪያ ላይ ምን ይላል የሚለው ነገር በሶሻል ሚዲያም እንደዚሁም ደግሞ በየመስጊዱም በተለያዩ መንገዶች ዑለሞችም፣ ዱዓቶችም፣ ኡስታዞችም ሌሎችን በዚህ ዘርፍ ላይ እውቀቱ ያላቸው ሰዎች ይህን ነገር ሊያደርጉት ይገባል ባይ ነኝ። አለበለዚያ ዝም ብሎ የሆነው ይሁን እንደሆነው እንቀበላለን፣ የሆነውን የመጣውን እንቀበላለን የሚል አመለካከት ካለን ግን ቀጣይ ሶስት አመት ወይም ደግሞ አምስት አመትን ስናላዝ ልንከርም ነው ማለት ነው። አሁንም ስናልቅስ ስንበሳጭ ልንኖር ነው ማለት ነው። ይሄ እንዳይሆን ግን ቅድማ ጥንቃቄ አሁን ማድረግ አለብን። አልኢሕቲራዙ ቀብለ ሎቆ እንግዲህ ምንም ነገር ከመምጣቱ በፊት ጥንቃቄ ያስፈልጋልና በተጠንቀቅ ልንቆም ይገባል። ሁሉም ሰው ትክክለኛ ሰው ነው ማለት አይደለም። ግማሹ ለማጭበርበር፣ ግማሹ በዚህ አጋጣሚ በዚህ ግርግር ወንበሩን ለመያዝ እና ሌላውን ለመገፍተር ይህን ስልጣን ለያዝ እንጂ ሰራለታለሁኝ እንዲህ አደርጋለሁኝ የሚል አመለካከት ያለው አለ። ለመዝረፍ ራሱን ለማክበር ህይወቱን ለመቀየር የሚያስብ አካል አለ በዛው ተቃራኒ ደግሞ የእውነት በፍትህ በስርዓት ሙስሊም ማህበረሰብ ለማስተዳደር የሚያስብና የሚፈልግ ህልም ያለው ደግሞ ብዙ ይኖራል እና ከኔ ዙሪያ ማን አለ ማን ነው መምረጥ ያለብኝ የሚለውን ሁላችንም ይህን ግንዛቤ ልንወስድ ይገባል ይህንን ቪዲዮ ለሌሎችም ሼር ዲዊት ሪፖስት እያደረጋችሁ እንዲደርሳቸው አድርጉ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።